የተከበራችሁ ለዛሬ ደግሞ እየላችሁ የቀረብኩት መጠይቃዊ የሆኑ ተውሳከ ግስ ነው። በአንቀጽ በኃላፊና በትንቢት ላይ እየተሆኑ መጠይቅ የሚፈጥሩ ማለት ነው። በዚህኛው ተራ ተውሳከ ግስ የሚባሉትን አቅርብ ያለ በዚህ ደግሞ ኃላፊ ግስ ወይንም ቀዳማይ አንቀጽ ይሆናል። በዚህኛው ደግሞ ትንቢት ግስ ወይንም ካለአይ አንቀጽ ነው ማለት ነው። በዚህ ላይ የሆኑ ጥያቄ የሚፈጥሩ ማለት ነው። መጠይቅ የሆኑ ማለት ነው። ለምሳሌ ማዕዜ መቼ መች ማለት ነው። ይሄ ለገብር ተገብሮ ይችላል። ማዕዜ ከ ወይም በን በመቼ እያለ ማውጣት ይችላል ማለት ነው። አሁን ይኸኛው ደግሞ ምንት ደግሞ ለ ተገብሮ እንጂ ገቢር አይሆንም። ለምሳሌ ገቢር ከሆነ ምን ተብለን እናስተካክለዋለን ማለት ነው። አይቴ የሚለው ደግሞ ለገቢር ተገብሮ ይችላል። እፎ የሚለው ደግሞ ለገቢር ተገብሮ ይችላል ማለት ነው። እፎ ማለት እንዴት ማለት ነው። አይቴ ማለት የት ማለት ነው። ምንት ማለት ምን ማለት ነው። ማዕዜ ማለት መቼ መች ማለት ነው። ወደ አንቀጽ ስናደርገው ደግሞ ምንድን ነው ማዕዜ መጻኢከ መቼ መጣህ የቆየ ሰው? ቆይቶ ሲገናኙ ሌላ ሀገር ኗሪ ሆኖ ዛሬ ከየት መጣህ? ወይ መቼ መጣህ ነው። መቼ መጣህ ብሎ ይጠይቀዋል ማለት ነው። ይሄ በሐላፊ ግስ። እንደገና ደግሞ በትንቢት ግስ ሲሆን ማዕዜ ትመጽ፣ ሩቅ ያለ ሰውዬ መቼ ትመጣለ ብሎ ይጠይቀዋል ማለት ነው። ምን ስንመለከት መለከት እንግዲህ ምን ነው እዚህ ጋር ገቢር ስናደርግ ምንታ፣ ምንታ እንላለን። ምን ምንተኑ ምንተኑና እያል ትራስ እየሰጠን እንትን እንላለን። ለምን ትንላለን? ለምሳሌ እንጨምርበታለን ማለት ነው። አሁን እዚህ ጋር ምንተ በላይከ ብንል ምን በላህ፣ ምንተ ትበልዕ ምን ትበላለህ ብሎ ይጠይቃል ማለት ነው። አይቴ ደግሞ የት ሲሆን አይቴ ኮርከ ወዴት ሄድክ፣ የት ሄድክ ይላል። አይቴ አሃውር የት ይሄዳለሁ የት ይሄዳለሁ፣ መሄጃ የለኝም፣ የት ይሄዳለሁ ብሎ ይጠይቀዋል ማለት ነው። እፎ የሚለው ደግሞ እንዴት ሆነው፣ እፎ አለከ የት አለ፣ የት አለህ፣ የት አለህ ብሎ ይጠይቀዋል። እፎ ትየሉ እንዴት ትኖራለህ፣ እንዴት ትኖራለህ ብሎ ይጠይቀዋል ማለት ነው። እንዴት አለህ፣ እንዴት ትኖራለህ ብሎ በመጠየቅ ያስቀምጥለታል ማለት ነው። እንግዲህ እነዚህም በእንደዚህ አይነት መልኩ አረፍተ ነገር እየሰራን እንጠቀምባቸዋለን። መጠይቃዊ የሆኑ ናቸው። ከንዑሳን አገባባት መካከል ይቆጠራሉ እነዚህ ማለት ነው። ተውሳከ ግስ የሚለው በአጠቃላይ ከግስ ስር ሆኖ ግሱን ለተፈለገው ነገር የሚያውሉ የግሱን ግሱን ማጋነን ወይንም ዝቅ ማድረግ ይችላሉ፣ ማለት ነው። ተውሳከ ግስ የሚባሉት እነዚህ፣ ግን መጠይቃዊ ናቸው። ስለዚህ ሁላችሁም ሸር፣ ላይክ፣ ፎሎ አድርጉ። ቪዲዮውን ጫን እናደርጋችሁ። ሴንድ ሴንድ እያደረጋችሁ ለ50 ለ60 ሰው አዳርሱልኝ። ለዛሬ ይቆየን።